ሲሲ እዛ ጋር መጣ ብሩኬ ጋር ትለጠፋለች አለች። አንቺ ደግሞ እዚህ ጋር መጠሽ ይቅርታ ብሏታል። ይቅርታ መጠቀል ምን አገባሽ? እሰይ ይቅርታ አታደርግለም ምን አገባሽ? አንቺ ብሩኬና ሀይሚ ነገ በአንድ ለሚሆኑት አንቺ ምን ቤት ነሽ? አሽቃባጭ ስታናድድ ጓደኝ፣ ሴትዮ እንዲህ የሀይሚ እህቶች ከሆነ ሰብስክራይብ ያደረግንሽ እግዚአብሔርን የሀይሚ ሀይሚን አይቼ ነው እኔ ሀይሚና ብሩኬን አይቼ ነው እጅ ሰብስክራይብ ያደረግኩ። አታስተውሱ ከሆነ የሰርጉ ቪዲዮ እንዴ ታዲያ አንቺ ምንድነሽ?

እናቱ ቀስ፣ ምንድነው ምንድነው? ወዴት ወዴት ልትሄጂ ነው? እንደዚህ ተጣደፍሽ እኮ ማንሽ? አንቺ ደግሞ ቀስ፣ ተረጋጊ፣ ተረጋጊ። እንዲህ እንዴት እንዴት ነው የሚያደርጋት? አንዳንዴ ስትረጋጉ ደስ ይላል። ሀይሚ እየመለሰችልሽ እኮ። የእኔ ቅመም አልተቻለችም። የማንም ልቅምቅሜ፣ ሰው ልባያቅም፣ ቢያቅም አይጠነቀቅም። ዘራፍ፣ አካኪ ዘራፍ ብላ አረፍ። ወድ እንዴት አድርጌ ሀይሚን ኮራ ቀብረር ያለች ሴት እያት እስኪ ለምንም ነገር በቃ ምን ልበልሽ፣ ለፈለገችው ላድርግ ላለችው ነገር ማድረግ የምትችል ሙሉ ኮንፊደንስ ያላት ትንሽዬ ቆንጅዬ ቅመም የሆነች ልጅ ማለት ነው። ገባሽ? በሙሉ ኮንፊደንስ ብሩኬንን በዚህ በኩል ሶሲን በዚህ በኩል ጥድፍ ጥድፍ ድፍ አድርጋቸውን ሄደችው። ገባሽ? መናገር ያለባትን ነገር የምታቀል ልጅ ነሽ አንቺ። ልትመክሪያትም ሆነ ምንም ልትያት አይገባም። አይ ሀቢብቲ፣ መጀመሪያ ላንቺ ተመከሪ። ኦኬ። ልሽ ያኒ ማይከስች ምሽክላ ላትደኸል ምነብስች፣ ያኒ ምነብስች፣ ያኒ ማፊ ምሽክላ። ልሽ ልሽ ያኒ ትበይ ምሽክላ፣ ያኒ ትደውሪ መሻክል

ትሞሮ ሞርኒንግ ዩ ጊ ካሜራ ዩ ይ ሶ ምሶ ሃይሚ ሲስተር ኦ ብራደር ኦ ኤቨሪ አፍተር ፕሮብለም ሜክስድ እናደረገዋለን ማለት ነው። እናቱ ነገ መጠሽ እኔ ከአንችጋር እንዴነው ብዬ መነጋገር አልፈልግም ግን ዛሬ ይህቺን ካሜራ ዘሽ መጠሽ ደቅነሽ ነነነነነነነ እንዳልሽው ሁሉ አፈላች እኮ። እንዲህ ስትሳደብ እንደነበር አይታችኋታል? ቅዱስ ገብርኤል፣ ብዙ ደደቦች አላችሁ ብዙም። አንቺማ ትንሽ ስትቆይ እንዲ ነው የምታንጠለጥይ፣ ነው እንዲ አንጠልጥለሽ ፍርጥ ነው የምታደርጊ፣ ነው እንዲህ ምን ነው ምን ነው ሸዋ አለ

እኔ እታችሁ አስራ አራት ምኒት ብቻ ነው የሆናት ግብት እንዳልኳ አየሁት እንደ ደስ እንዳል የስቺ ቪዲዮ አይቸል ይጨርሱ የምር ቅጥል ብዬ ማለት ነው አይቸጨርሽ እንዲህ ያማሳኒ ምናምን ነገር ብዬ ከዛ ልክ ስገባ ሀይሚ ነች ፖስት አድርጋለች። የሚገርማችሁ ማለት ነው እግዚአብሔር፣ እችን ቃል ብዙ ጊዜ የምጠቀማት አለሁ ነው በቃ ማለት ብዙ ጊዜ እኛ ሀበሻዎች ምናምን ስንናደድ ምንጠቀማት ቃል ነች ግን ሀይሚ አሁን የተናገረች ንግግር ለመሰላችሁ ብዙዎችን ልቅምቅም እያየች ስለሆነ ማለት ነው። ከዚህ ጀምሮ ወይ ኩድ እደግድ ግብዬ እያሳደግኩት ጠጋ ዘንበል ዘንበል ላለ እኔንን ሊወጋ አለ። አይሚ የእኔ እናት አሁን እኮ ኔ ስለዊቱ ስንት ነገር አስተምረሻ ስንት ነገር ና አርጊ በዚህ ውጭ በዚህ ውረጅ ብለሻት ይው፣ ልትወጣብን ቀረበች። ወጣችብን፣ ምን ልትወጣብን ላለ ወጣች፣ ወጣችብን እኮ ራሳችን ላይ ሹሃደ። ጌታ ሆይ እንዴ! እህት ሰከን በረድ ያለ ነገር ጥሩ ነው። ምንድነው የሚባለው? ከረጋ ወተት ቅቤ ይወጣዋል ይባላል። ገባሽ አይደል? አንቺ ግን ዛሬ መጣሽ ልትመክሪን ይሆን ልትሰድቪን ይሆን አናውቅም። አይለበለብሽን ሰው አልቀረሽ ሀይሚ፣ ያልቀረች ሁሉ በቃ ማለት ተከታይ አልቀረሽ ሀይሚ፣ ያልቀረች ምን የቀረ ነገር አለ እኔ ያልገባኝ። እኔ ግን የፈለግኩት ምንድነው ሀይሚ ስልክ አንስታላት በሆነ ምን ልትላት እንደነበር ፈለግኩኝ። ስለዚህ የሚመለከትሽ ነገር የለም። ስለ ሀይሚም ስለ ብሩኬም ማለት ነው። ይቅርታ ቪዲዮ እንድሰጥ ይፈልጋለሁ። በአጭሩ ስነግርሽ ሀይሚዬ ደግሞ ለአንቺ ምንም መልስ ምናምን አያስፈልግም። እንደዚሁ በቪዲዮ ጣም መናገር አይጠበቅባትም። እዚ ጋ እንዳየሽው እንግዲህ ጽፋልሻለች። እሱን ልቅምቃሚነት ሽናዋል ብታወቂም ሀይሚን ታቂያታለች ማለት ምንድን ነው? የማንም ልቅምቅም የሰው ልብ አያቅም ይባላል። የሚባለው ምንድን ነው ሰውን አታቁም ማለት ነው። ከዛ ደግሞ ቢያቅም አይጠነቀቅም ማለት ደግሞ ታውቂያለሽ ግን ደግሞ ምን እንደሚመጣብሽ ወደፊት አታቂም ገባሽ አሁን ምንድን ነው ያንቺ ችግር መሰለሽ መጀመሪያ እኛን አላወቅሽንም ከዛ ደግሞ አውቀሽንም ምንም አያመጡም ብለሽ ገባሽ ከዛ ግን መጣሽ አሁን አወቅሽ ልባችን ማለት ነው ስለዚህ ሁላችሁም እንድትነግሯ ትፈልጋለሁ ስርአቷን ትያዝ ይቅርታ ትጠይቅ ሀይሚንም ብዙም ስትይ የነበረው ነገር ማለት ነው ማለት እኔ እኮ አንዳንድ ሰው ይህንን አታድርጉ ሊል መቶ እኔ ታደርጉ ግን እናንተ ደደቦች ናቸው። ሸዋ ወላሂ ምሽክል አግርግር አለች እንደዚህ እንደዚህ እንዳታረጉ ንንን ንብላ እኛን ደግሞ ስንታ ደደብ ሰው አለ ትላለች። አምላኬ ብቻ ግን ዛሬ አኩርተሽኛል። ዝሮ ዝሮ ዋናው ብሩኬ ጋር ነገ ባንዱ ነው እጅ ለእጅ ተያይዘን የኔ ፍቅር ወደ ላይ ምናምን ተባብሎ ሲመጡ እናንተ እንደዚህ ተንጋላችሁ ወደኋላ ኋላ ባ ብላችሁ ትወድቃላችሁ ማለት ነው። ምንም አደግ አልችልም። አስፈ ለማንኛውም አይሜና ብሩኬ ሁሌም አንድ ናቸው። በዚህ በዛ አንዳንዴ ምን አለ መሰላችሁ እኔ ብዙ ጊዜ ከሲቲቪ ካሰሬ ጋር ኮንታክት ነን፣ ቤስት ፍሬንድ በሉትና ምን አለ መሰላችሁ ብዙ ነገሮች ታስተምረኛልች። እግዚአብሔርን ነው ምላችሁ። አንዳንዴ የሆነ ምናልባት ከሀገር ሀገር ሰው ይቀየር ይሆናል ብላችሁ የምታስቡት የለም ምናልባት ከኢትዮጵያ ውጭ ያሉ ሰዎች የተሻለ ሆኑ የምትሉት ግን ብዙ ነገሮች ትነግረኛልች ማለት የሆነ ባልሽ ከሆን ከአንድ ሰው ጋር ባልሽ ጋር ተጣልተሽ ከሆነ ሰው ጋር የሆነ ነገር ብት ነገ እነሱን ነው መጠያቸው ትለኛለች። በቃ እነሱ በተጣላሽ ጊዜ የሆነ ሆነ ነገር ይሉሻል። ከዛ በቃ እነሱ ያስጠሉሽና እንጀባለሽ ከትላጠብ ያለች እነዛ ወደዛ ይሆናሉ ማለት ነው። ስለዚህ ሀይሚና ብሩኬ ደግሞ ነገ ባንዱ ነው ለሚመጡት ማይሆን መጥፎ ቃል ባትነጋገሩ ደስ ይለኛል። ሁላችሁም ማለት ነው። በተረፈ ደግሞ በጣም እያሰባችሁ እየተጨነቃችሁ ያላችሁ ሰዎች ልታስቧቸው የምችሉት በጸሎታችሁ፣ በድዋችሁ ነው። ከዛ ውጭ ምንም ሊፈጠር የማይችልም ደግሞ ታውቃላችሁ፣ በመጀመሪያ ሁሌም እንደምላችሁ የባልሽ ቤተሰብ ከወደዱሽ የሚስት ቤተሰብ ከወደዱ የትም አታመልጥም ጋይስ ሁላችሁም ማለት ነው። እና እነሱ ደግሞ እንዲለያዩም አይፈልጉም። አሁን በዚህም በዛም እየደወሉ ያጨናነቋቸው ነው የሚሆነው። እንዳልኳችሁም ደግሞ ሀይሚ ብድሯን እየመለሰች ነው። እንግዲህ ብድሯን ማትመልስ ሴት አትወለድ ብላለች። አሁን በሙሉ ኮንፊደንስ እንዳያችሁት እንግዲህ ብድር መልሳ ላይ ነች ሁሉ ነገር ይስተካከላል ዛሬ ባይስተካከል ነገ ነገ ባይስተካከል ከነገ በኋላ ተስፋ መቁረጥ በጭራሽ የለም ማለት ነው ስለዚህ ጨረቃ ፋሚሊ ወገባችሁን ተጠቅ አድርጋችሁ መጠበቅ አለባችሁ ጠላቶቻቸውንም ጠብቁ እውነቴን ነው ምላችሁ ምቀኘው እየበዛ ነው በስማም በዚህ በዚህ በት ፈልፈል ብሎ እንደሚመጡ አያችሁ አይደል በእጅ ያበላውት ምንድነው ይባለው በእጅ አብልቶ ያበላውት እጅ ምንድነው አየኔ ነገር ጠፋኝ ብቻ እንደዛ ነገር አለና ጥሩ አይደለም ጥሩ ለወላላችሁ ጥሩ መዋል ባትሉ መጥፎ አትዋሉ። ዶንት ሜክ ፕሮብለም። ለማንኛውም ማንሽንትና ደመቁዬ ይቅርታ ጠይቂ ወጥተሽ ም ሶሪ ምናምን ብለሽ ስሪ። ከዛ እኛም ሶሪሽን ሶሪ ሜዲሽን እንት እንላለን። ከዛ ውጭ ግን አልሰማሽም ማለት ነው። ነገ ከረብትሻሉ። ነገ ም ከረብታቸው ብዙ ናቸው። የሄሉን የቢኒነት ልከረብታት ነው ምናምን። ብዙዎች ከረብታ ላይ ይቅርታ ካልጠይቆ ማለት ነው። እውነቴ ነው እየተናገርኩ ነው። የወጣችሁ ይቅርታ ጠይቁ። ከዛ ውጭ እንደዛ ነው። በተረፈ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። የእውነተኛ ወዳጅ የሆናችሁ አት ሰው ፈጣሪ አንድ ያደርጋቸዋል። አንድም ናቸውም። ፏበሉልኝ ፏ በሉልኝ። አይላዊ ጋይስ በጣም ነው መወዳችሁ። መልካም ጊዜ ሁላችሁ። ባይ